ሰዎች ነን የገደለችው ኪራ ያለው ፍቅር አለ። ቤቲ እንግዲህ ድጋሚ ከኪራ ቤት መጥታለች፣ ወይንም ደግሞ ከኪራ ጋር ሆናለች። እንዲሁም ጽናት እጅግ በጣም ልቧ ተሰብሯል ማለት ነው። በነገራችን ላይ በዚህ ፓርት ላይ እኔ ራሱ በጣም ነው ያዘንኩት። ጽናት ተደስታ በቃ ትንሽ ጊዜ እንኳን ደስተዋን ሳያታጣጥም እንዲሁም ኬራ ማለት ነው በቃ ከሁለታቸው ለነሱ ይሆናል ያሉበትን ጊዜ ሳያሳልፉ በማል ደግሞ ቤቲ እንደዚህ በመንጣቷ ወይም ደግሞ በዚህ ኬዝ በመንጣቷ በጣም ነው ያናድደኝ። በጣምም ምንትን ብያለው ብቻ እስካሁን ከተከታተልኳቸው ፓርት ላይ በጣም ነው በአሁኑ ፓርት በጣም ደብሮኛል ማለት ነው። እሱም ደግሞ ጽናት እንድታዘን ስለማልፈልግ፣ በነገራችን ላይ ኪራ ራሱ በጣም ነው ያዘነው ማለት ነው። ከጽናት ይልቅ እሱ በጣም ፊቱ ምኑ በቃ ሁሉ ነገሩ ሰበር ብሏል ማለት ነው። ምክንያቱም የሚፈልጋትን የሚወዳትን ጽናትን በዚህ በኩል በተለየ መልኩ ስትይዝበት እሱ ራሱ ግራ ገብቶታል። እና ያው እንግዲህ ቤቲ እያደረገችው እና ኪራ በጣም እንደዚህ ሆኖ ወደ ቤት እንድትገባ ያስገደደ ያስገደደው ነገር በጣም ከባድ ነገር ስላለ ነው። እሱም ደግሞ ስለ ጽናት ጉዳይ ነው። ያው ጽናት ላይ እንግዲህ የገባችው ሰራተኛ ወይንም ደግሞ ቤቴ ከነሱ ቤት እንድትቀጠር ያደረገቻ ሰራተኛ ጽናትን ስትታጠብ ቪዲዮ ቀርጻ እንድትልቅላት ጠይቃት ነበር። እሱንም ደግሞ ቪዲዮ ቀርጻ አለ ካላታለች ያንን ቪዲዮ ይዛ ነው እንግዲህ ኪራ ጋ በማስፈራራት የመጣቸው ማለት ነው፣ ወይ ከቤትህ እሽ ብለ ወደ ቤት ታስገባኛለህ፣ እንደዚሁ በማስመሰል በፍቅር ደረጃ አብረን እንቀጥላለን አሊያም ደግሞ የጽናትን ያስኩትን ቪዲዮ እንዲሰራጭ አደርጋለሁ የሚል በዚህ አስራ ነው የመጣችው ማለት ነው። እና በነገራችን ላይ በጣም እኔ እንጃ ከሚባለው በላይ ማለት ነው ቤቲን እንትን እያልኳት መትቻለሁ። በጣም እየጠለዋት ማለት ነው። ያው ድራማ ነው አውቃለሁኝ። ግን ደግሞ ንግግሯ ምኗ ለሰራተኛ ራሱ ያላት ንግግር ማለት ለእሷ የተሰጠ እንትንም ቢሆንም ግን በጣም ከባድ እንደሆነች እና በቃ የራሷን ደስታና የራሷን ፍላጎት የምታሟላ መሆኑን ነው እንትን ያልኩኝ ማለት ነው። በዛ ላይ እኔ ሰራተኛዋ ላይ አልፈርድም። ሰራተኛዋ ያው ገንዘብ ያስፈልጋታል። ገንዘቡን ደግሞ የሚያስፈልጋት ልጇን ለማሳከም እንግዲህ አይታችኋል። ስለ ልጇ እንኳን ብዙ ነገር ቤቲ ስትናገራት ነበረ። እሷም ቅስሟ ተሰብሮ በልጅ እንኳን አትንጭ አንቺ ገና ወልደሽ አልጨረሽም እና ገና ምትወልጅ ነሽ እና አንቺ ነገ ጠዋት ምን አይነት ልጅ እንደምትወልጅ እንኳን አላቅም። ስለዚህ የዋክሽን መስደብም ካለሽ መቆጣጥም ከቻልሽ እኔም ብቻ ተቆጭ በልጅ ግን አትንጪ ብላለች ማለት ነው እና ይህን ሰራተኛዋ ስታወራ በቃ የምታረገው ነገር ስህተት ነው። በእርግጥ አሁ አንዱን ለማዳን አንዱን ደግሞ ከአንዱ ላይ ስህተት መስራት ከስህተት ነው እሱ ማለት ነው። ግን ስህተቷን አምናለች እና ልጅን ለማሳከም ስል ነው ልጅን የሆነ ነገር ለማድረግ ስል ነው እና የምደርገው ነገር ወይንም ደግሞ የምሰረው ነገር እጅግ ስህተት እንደሆነ አውቃለሁኝ ብላለች ማለት ነው እና ቤቲ አሁን ከኪራ ጋር ሆና ምን ፈልጋ ነው እንደዚሁ ገብታ? ብቻ ኖርማል እነሱን ለማለያየት ነው ወይንስ ደግሞ ሌላ ያቀደችው ነገር አለ? የእውነት ነው የምላቸው። ይህብን ራሱና ሆሜ በጣም ተናደዋል፣ ሁላቸውም ተናደዋል ሲጀምር ማለት ነው፣ በኪራ ድርጊት ማለት ነው። ግን ሁኔታውንና ያለውን ነገር ስንረዳው ደግሞ እንደኛ ልክ ነው ኪራ ያደረገው ነገር፣ በቃ መሆን ያለበት ነው የእሷን ነገር ሚዲያ ላይ ከሚሰራት በቃ የምትፈልገው ደረጃ ድረስ መንጣት መቻል አለባት ቤቲ ማለት ነው። ግን ደግሞ ይሄን የተረዳው ማንም የለም ራሱ ኪራ ካልሆነ በስተቀር ማንም የእሱን ነገር የእሱን ቁስል የእሱን ነገር የሆነ የተረዳው ነገር የለም። ግን ደግሞ ለናሆሚ ለጓደኛው ለምን አላማከረውም ብዬ በጣም እንትን አልኩኝ ማለት ነው። ቢያንስ ለናሆሚ ቢያማከረው የተለየ ነገር ሀሳብ ሊያግዘው ይችላል ማለት ነው እና ለመራዊትም ምንም አልነገራትም። ብቻ ግን ጽናትን አደራ ነው ያላት ማለት ነው። እኔ ይሁን ነገር ቢሆን እንኳን ጽናትን አደራ እንድትከፋም እንድታዝንም አልፈልግም፣ አጠገቧ እንድትሆኝ ቃል ግቢልኝ ብሎ እንግዲህ መራዊትን አስገብቷታል ማለት ነው። እና እንዴት ልጃችን የገደለችውን የኔም ያንተ ልጅ የሆነ የገደለችውን ገዳይን እንዴት የቤት ውስጥ አስገባታለ? በማለት እንግዲህ ጽናት በጣም ተናዳ፣ በጣም ተብዛቻ፣ አሁንም ድጋሚ ልቤን ሰበርኸው ብላ በጣም ኪራንም ተናዳበት፣ በጥፊ መታዋለች። ግን ደግሞ ዝምተውና በቃ ያለው ነገር ፊቱ ላይ ስታነብ የነበረችው ጽናት ደግሞ ከሄደን በኋላ ወደ ቤቷ ከተመለሰች በኋላ ብዙ ነገሮች ብቻዋን ስታንሰላስል ነበር ማለት ነው። ምክንያቱም የኪራ ፊቱ ልክ አይደለም። የሆነ ነገርማ ሆኗል። የሆነ ነገርማ አድርገዋለች። እንደዚህ እንደዚህ ባንዴ የተቀየረው ነገር እንደገናም ደግሞ ከፊቱ ላይ የሆነ ነገር እንደሆነ የሆነ ችግር ነገር እንዳለበት ፊቱ ይነበባል ብላለች ማለት ነው። እና ይህ ራሱ ጽናት ተረድተዋለች፣ በነገራችን ላይ አስተዋይ ከመሆኗ አንጻር ነው። እና በደንብ የተረዳችው ይመስለኛል፣ ግን ደግሞ እሷን ወዷት አፍቅራትም ሊሆን ይችላል ብላ ደግሞ እንደገና ወደኋላ እንትን ብላለች ማለት ነው። ግን ደግሞ በእርግጠኝነት ይህን ነገር ይህን ነገር አሁን የወሰነውን ውሳኔ ወይንም ደግሞ የደረሰበት ነገር ቤቲን አመቶ በመካከላቸው በመካከላቸው ላይ የአመቶ በቃ እዚ ቤት መኖር አለባት። የኔ ቤት ነው እንጂ እናንተ መናገራችሉም። ስለዚህ ቤቲ ከዚህ በኋላ እዚ ቤት ነው አብራን ነው የምትኖረው ብሎ ሲናገር ሲናገር በቃ የሆነ እንትን ነገር ሆኖበታል። ግን ደግሞ ራሱን የሚያቅ ራሱ ነው። ሲቀጥል በዚህ ልክ ለሷ ብሎ ወይም ደግሞ የተቀደው ቪዲዮ እንዳይሰራጭ ሚዲያ ጽናትን እንዳያያት ወይንም ደግሞ የሆነ ነገር እንዳትሆንብኝ ብሎ ብዙ ነገሮች ለእሷ መክፈሉን ስታቅ ደግሞ የበለጠ ትወደዋለች፣ ታፈቅረዋለች ብዬ ነው የማስበው ማለት ነው። ስለዚህ የጽናትና እንዲሁም የኬራ እውነተኛ ፍቅር ነው፣ መቼም አይለያዩም። እንዲሁም ደግሞ ቤቲ መጣች ማለት ኬራን ወሰደችው ማለት አይደለም። አንቺ ለእኔ መቼም ሆነሽም ማታቂም ወደፊትም አትሆኝም ብሎ ነው የተናገራት ማለት ነው። እና ጽናትም ስለ ሰራተኛዋ ጠይቃት ነበረ። ልጅ እንደውም ስልክ ያወራች አገንታት ልጅ አለሽ ወይ በቃ ሀሳብሽ ምንሽ ሁሉ ነገርሽ ልጅ እንዳለሽ ነው ብላ እንትን ብላት ነበር። አይ የእህቴ ልጅ ነው ልጅ ብዬ የምጠረውና የእሷ ታምባስ እየጠየቅኩ ነበር በማለት መልሳለታለች። ስለ ልጅ ስለ እናትነት ትንሽ አወርተዋል ከጽናት ጋር። ጽናትም ልናት ልትሆን እንደነበር እንደነበርና እንዲሁም ደግሞ ያው ቤቲ እንደነጠቀቻት ነግራታለች። አሁንም ደግሞ ይኸው ከፍቅረኛ ጋር ልታለያየኝ ብዙ ነገር ትጥራለች ብላ ነግራታለች ማለት ነው። ሰራተኛዋ ትንሽ ያዘነችላት ይመስለኛል ለጽናት ግን ደግሞ እሷ ስለተከፈላት እና ብር ስለተሰጣት ደግሞ ክፋት ነገሮቿን ከመስራት ወደኋላ አትልም ማለት ነው። ምክንያቱም አጠፋሻለሁ ብላ በባለፈው ፓርት ላይ ስዝትባት ነበር ከጽናት ላይ ማለት ነው። እና ከነዚህ መንጋጋ እንግዲህ ፈጣሪ ይጠብቃት ለማለት ወዳለሁ ግን ደግሞ ጽናትና ኪራ ወደፊትም አብረው ይሆናሉ ብዬ አስባለሁ። በዚያ ላይ ጽናት ባትከፋ፣ ኪራ ደግሞ ነገሮችን ለብቻ ሳይሆን ቢያንስ ደግሞ ለናሆሜ ብታወራ ወይንም ደግሞ ከናሆሜ ጋር ብትወያዩ እጅጉን መልካም ነው ነበር። ለማንኛውም ያው ቤቲ በመንጣቷ በጣም ተናድጃለሁ። በተረፈ ጽናቶች ሁላችሁን እንወዳችኋለን። ውድ ቤተሰቦቼ ለቤቴ አዲስ ይሁናችሁ። የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባሮችን ስለምታበረታቱኝ አመሰግናለሁ።